እንዲህ የአማራ ቢሮ ከፍተሻል። ቀደም ሲል ደግሞ እንግዶች ታስተናግጅ ነበረ። ከአመታት በፊት በመጣ ኖሮ የሽን የት ነበር ማገኛት? ምናልባትም ተቀጥሬ እሰራ ነበር። እንዲህ በቢሮች ደግሞ ያገናኘን ጉዳይ ይኖራል። ስለዚህ ያን ጉዳይ ለተመልካቾቻችን በራስሽ አንደበት ነው የምታቀርቢ ልን ማለት ነው። አብሬሽ ውሎ ስለማደርግና ፈቃደኛ ስለሆንሽ በቅድሚያ አመሰግናለሁ። እኔም አመሰግናለሁ። ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ምንትዋብ ፕሮግራም ላይ ትገኛላችሁ። ዛሬ የምንትዋብ ፕሮግራማችን እንግዲህ ከወጣት የሽወርቅ ጋር አገናኝቶናል። ከወጣቷ ጋር ስንገናኝ ደግሞ እንደዚህ ውሃ አይደለም። በየአመቱ የሚከበረውን የሴቶችን ቀን ምክንያት በማድረግ ከፌዴራል የመጡ የመንግስት አካላትና እንዲሁም ደግሞ በክልል ውስጥ ያሉ የሚመለከታቸው በተለይ የሴቶችን ጉዳይ የሚመለከታቸው አካላት ጋር ሆኖ የሴቶችን ቀን ምክንያት በማድረግ የተጎበኘች ወጣት ነች እና ለምን ተጎበኘች ስንል እኛም እንዲህ በቤቷ ተገኝተን። የዛሬውን ምንትዋብ ፕሮግራም እሑድ እናንተ ልናደርስላችሁ ስለወደድን ነው። ጠዋት ቢሮ ገባሽ፣ ቀደም ሲል እንግዶችሽን አስተናግድሻል። ምንድን ነው ስታደረግ የምትዩ? ዛሬ የፀጉር ስራ አስተምራለሁ። ክላሱ የፀጉር ክላስ ነው? ዛሬ ፀጉር ክላስ ነው። የወንዶችም ማሰልጠኛ አለ፣ ፋሽን ጊዜ እና ጥልፍ ማሰልጠኛ አለ። እሱ ጋር አስጎበኝሻለሁ። እሺ፣ ከመውጣቴ በፊት ግን ቁጭ ብዬ እያየሁት ነበር፣ እነዚህ ሰርተፍኬቶችን ማየት እንችላለን? ይቻላል። ያምን ምን የተሰጠች ናቸው እነዚህን ልጆችን በቀበሌ በቀይ መስቀል የሚመጡ ልጆችን በነጻ የትምህርት ስልጠና ስለሰጣው የነጻ እድል ስለሰጠው የተሰጡኝ ሰርከ ትኬቶች ናቸው። እነዚህ እነዚህ የምስጋና ምስክር ወረቀት ኢትዮጵያ ደሞለንትን ስለምናሰለጥንላቸው መጣው እኛ ጋ የሰለጠናሉ። ለልጆች ንግድ ክሎት የሚባል ስልጠና ይሰጣሉ እነሱ። ለዛ ለዛ እኛም አብረን እየሰለጠና የተሰጠን ሰርከ ትኬት ስለዚህ እነዚህ ሰርተፊኬቶችሽ ያው በስራ ዙሪያ ላይ ተሰጡ እውቅና የተሰጡሽ ናቸው ማለት ነው፣ የምስጋና እውቅና ናቸው። ይህን ስታይ ምን ይሰማሻል? በጣም ደስ የሚለኝ ቀደም ሲል እንግዲህ እዚህም ላታገኝ ትች ያለሽ ብለች ነበረ፣ ግን እንግዲህ ቦታሽን አግኝተሻል። ከዛ ውጭ ደግሞ ጎበዝ አይዞሽ በርቺ የሚል የምስክር ወረቀት ስታይ ስሜት ምስት ንገሪኝ። በጣም ደስ ይለኛል። በተለይ ልጆች ደግሞ ስራ ላይ ውለው ራሳቸውን ቀይረው ሳይ እሱ በጣም ለእኔ ደስታዬና እርካቴ እሱ ነው። ልጆች መቀየራቸው ለእኔ ትልቅ ነገር ነው። ያንቺ መነሻ ምን ነበረ? እኔ ያው ገጠር ውስጥ ነበር ምታገኝ ነበረ ያው እየተወለድኩት ገጠር ውስጥ ነው። በአስራ ሁለት ዓመቴ ነው ወደ ከተማ የመጣሁት። እዛ እዚህ ቤተሰብ ጋር የዘመዶች ጋር እያሩቅ ዝምድና ላ ከእነሱ ጋር አደግኩኝ። ከዛም በኋላ የፀጉር ስራ ተማርኩ። እንዴት የፀጉር ስራ ተማርሽ የሚለውን ደግሞ ወጣ ብለን ገሰም እያስጎበኘሽኝ፣ እቺን ለበሺ፣ ያው ወደ ሙያ ይልት ገቢያ አለ ለሰው ስለዚህ፣ አሁን መጀመሪያ የትኛውን ነው የምታስጎበኝ? የሴቶችን የውበት ማሰልጠኛ። እነሱ ዛሬ ራሳቸውን የሚሰራሩበት ቀን፣ የራሳቸውን ንጽህና የሚጠብቁበት ቀን ነው እና እነሱን እያየን ቀን ቀን አለው አህ ለምሳሌ ሐሙስ ሐሙስ የንጽህና ቀን ነው። የራሳቸው ጸጉር ንጽህና የሚጠበቅበት ቀን ነው። እሺ፣ ማክሰኞ ማክሰኞ ደግሞ ሹሩባ የሚመሩበት ቀን ነው። ከዛ ውጭ ያሉትን ቀኖች ደግሞ ፓይስትራ እና ካውያ ይማራሉ። ከዛ ሌሎቹን ቀኖች እሁድ ረፍታቸው ነው። ከሌሎቹ ቀኖች እንደዚህ ይማራሉ ማለት ነው። የሴቶችም የወንዶችም ጸጉር ቤት ነው ያለሽ። እንግዲህ ቀደም ሲል ወደ ጸጉር ቤት ስራ ገባሁ ብለሽኛልና ከምን አጋጣሚ ገባሽ ወደ ጸጉር ቤት ስራ? ያው የገጠር ልጅ ስለሆንኩኝ ትምህርት እማር ነበረ፣ እና መቀጠል አልፈቱም ነበረ፣ ያስተምረኝም ስላልነበረ እዛ ያው ወደ ጸጉር ስራ ገባሁ። ከተማማን ብለሽ መጣሽ? ለምሳሌ ባህር ዳር ስ ያስታወሽ አክስቶች ነበሩ አክስቶች ጋ ነው የመጣው። እሺ። ከዛም በኋላ ለራሴ ዶርም ተከራየው፣ ሙያውን ሰለጠንኩ። ያው እጅ ስራ ምናምን ሰራ ነበረ፣ ያልጋ ልብስም ምናምን እየሰራውም ነበር መማር የነበረ ራሴ ከተከራየሁ በኋላ ከዛ ሙያውን ተማርኩ። የጸጉር ስራ ፈልገሽ ሆኖ አሁን ካሉት ሙያ ውስጥ እንግዲ ጸጉር ስራ እንዴት መረጥሽ? አንደኛ ወዷዋለሁ፣ ሁለተኛ ደግሞ አሁን እዚህ ሆቴል ማስተናገድ ምናምን ይከብደኛል። እንደዚህ አይነት ቦታ መስራት አልፈልግም ነበረ በወቅቱ ከሴቶች ጋር መዋል ነበረ ፍላጎት፣ ወይ ባልትና ወይም ጸጉር ቤት ሲሆን ከሴቶች ጋር ቡል ራሴን አደጋ ውስጥ እንዳይከትብ በማለት በዛ መረጥኩት። በዛውም ደግሞ ደስ ብሎኝ ነው የሰራሁት ስራውን። እስካሁንም ድረስ በፍቅር የምወደው ስራ ነው። ማን የጸጉር ስልጠናውን ብር ዶርም ተከራይቶስ ማለቱ ከባድ አይደለም፣ ብቻን መኖሩ? በእርግጥ በዛን ሰዓት ከባድ አልነበረም። ዶርም ክፍያው ምናምን ርካሽ ነበረ፣ ከባድ አልነበረም። ጓደኞቼም አብረውኝ ስለሚያሳልፉ ጊዜ ብቻዬን መሆኗ አልከበደኝም። የከፈሉልኝ ደግሞ ጓደኞች ናቸው፣ የትምህርት ቤት ጓደኞች፣ አብረኝ የሚማሩት የነበር ጓደኞቼ የክፍያ እያዋጣው ከፈሉልኝ። ደናዳራችሁ ልጆች እንዴት ናችሁ? ዛሬ እንግዲህ አዲስ ተማሪ ነኝ እኔም። እሺ ልጆች እንግዳ ይ መጥቻለሁ። ትባላለች ተዋወቋት። እንዴት ናቸው? በአንድ ቀን በስንት ጊዜ ይቻላል? በነገሮች ላይ እንደዚህ መጠቅለል ከአሻንጉሊት ስለሚጀምሩ አንድ ሶስት ቀን አሻንጉሊት ይጠቀልላሉ። ከዛ በኋላ መጠቅመልና ያጠብ ይጀምራሉ፣ መጠቅለል ይጀምራሉ እስከ አንድ ወር ድረስ ባለው እንደዚህ። ከዛ በኋላ የስንት ጊዜ ኮርስ ማለት ነው? ስድስት ወር፣ ግማሽ ቀን ከሆነ ስድስት ወር ነው። ሙሉ ቀን ከሆነ ደግሞ አራት ወር። ስለዚህ የመጀመሪያ አዲስ ሰው እንደመጣ መጀመሪያ የሚያደርገው ይህ መጠቅለል ይባላል። በሰው ፀጉር መጠቅለል ይባላል። ስታሰለጥኝ ምን ያስታውሻል? ያኔ ያንቺን ስልጠና አንስተሽ ስ ያስታውሽኝ በእኛ ጊዜ የአሻንጉሊት ቅለላ ምናምን አልነበረም። ቀጥታ ከሰው ነው ብስሰለጥን የነበረ ጊዜ ረሽ ጊዜም ስለሆነ ብዙም እንደዚህ አልነበረም። ከእንደገና አዲስ አበባ እጄ ነው አብዴት አድርጌ የመጣሁት እዚህ በሰለጠንኩ ብቻ አይደለም። አዲስ አበባ ሁለት ሺ ዓመት ምረት ላይ ጊዜ በደንብ ሰልጥኝ የመጣው ሜካፕ፣ ጸጉር ቁርጥ፣ በቃ አጠቃላይ ሁሉን ነገር ማለት ነው እና እዛ በአሻንጉሌት እንደ አዲስ እንደ አዲስ ነው በቃ ሁሉ ነገር ያስተማሩ እንጂ መጀመሪያ እዚህ የነበረው እንደዛ አልነበረም። ማሰልጠኛ ማዕከል ከፍተሽ እያሰለጠሽ የምትገኘው እና ምንን አስታወሰሽ፣ ያንቺን ስ ያን የሆነ አስታውሽ ደግሞ ዛ ትንሽ ብትሆንም እናገኝ ነበረ። ሽቦን እየነቀልሽላት ሻል ፋልፍ ደግሞ አልግበት ደቆብሽ ውሃ አድርጊበት፣ መድረቅ የለበትም። ፀጉርሽን ለጫፏን ልቅ መርቤሽ ልጆቻችሁ ምታስተምሪ ወይስ ሌሎች ምቀጥረሻል? አሉ ልጆች አሉ። የስንት ሰው የስራ እድል ፈጥረሻል? እስኪ አሁን ባለሽ እንትን ውስጥ በአጠቃላይ የዘጠኝ ሰው የስራ እድል ፈጥሬያለሁ። ቋሚዎች ወደ አምስት ናቸው፣ ሌሎቹ ደግሞ ተመላለሽ ናቸው። እንግዲህ ቀደም ሲል እንደነገርሽኝ ሁለት መቶ ብር ጓደኛዬ የሰታይ ቡርሽ ገዝቻለሁ ስትይ ነበረ። እስኪ ይህን አስታውሺ ሁለት መቶ ብር ጓደኛዬ። አንድ አመት ተቀጥረሽ ሰራሽ፣ ከሰለጠንሽ በኋላ ከዛ የራሴን ልክፈት ብለሽ ሀሳብሽ። የራሴን ልክፈት ሳስብ ያው እቃውን መግዛት አልቻልኩም ነበር፣ የገጠር ስለሆንኩ የሚደግፈኝ ያልነበረ፣ እቃውን ተከራየሁት። ከዛ ሁለት መቶ ብር ጓደኛዬ አበደረችኝ። በዛ ቡርሾቹን፣ ማበጠሪያዎቹ፣ ፎጦቹን አሟላ። የእዛኔ ዋጋውን ቀለል ስለሚል በሁለት መቶ ብር በቃኝ እንትን አልኩ። መቶ ሀምሳ ብር ቤት ተከራየሁ ከዚው የምኖርበት ጨምሮ ሆኖ መቶ ሀምሳ ብር ተከራየሁ። ከዛ በኋላ ጀመርኩ ስራውን ማለት ነው። የራስሽ ቤት ከፍተሽ? እሺ። በስድስት ወር እቃውን ገዛው። እኔ ስድስት ወር ሲሆነኝ ካስክ ገዛው፣ አንድ ካስክ ማጠቢያዎችን ገዛው፣ ሁሉ እቃ ገዛውና ለ የተከራየሁት እቃ መለስኩ ማለት ነው። በስድስት ወሩ ሁለት ሁለት መቶ ብሩንም መለስኩ። በሁለት መለሰሸ። በጣም ጎበዝ ተበዳሪ ነሽ። ሌላው በአሻንጉሊት ደውል እንዴት እንደሚለማመዱ እንይ እዚህ ጋር ሞክረው እንደ አዲስ ት ሌላ ላምጣ። እሺ፣ ያው በተፈጥሯችን ሴቶች ብልጥ ናቸው ይባላል፣ ጥበኞች ናቸው ይባላል። የእጅ ሙያ እንደዚህ የተለያዩ የእጅ ሙያዎች ማወቁ እንደው ለምን ይጠቅምሻል? ለምን ይጠቅማል ይመስልሻል? እስኪ ንገሪኝ። ሰው ብዙ ገንዘብ አለኝ ከሚል ብዙ ሙያ አለኝ እሚል የተሻለ ነው ገንዘብ በሆነ ሰዓት ሊጠፋ ይችላል። ሙያ ግን አይጠፋም። ሁልጊዜም አብሮሽ ይኖራል። የትም ይደሽ ትሰሪበታለሽ። ስለዚህ እኔ ለሙያ በጣም ትልቅ ክብር አለኝ። እኔ ገንዘቤ ሳይሆን የሚያኮራኝ ሙያዬ ነው የሚያኮራኝ፣ ሁልጊዜም ቢሆን የትም ቢሆን እጄ እኖራለሁ ብዬሽ። በሙያ ነው መኮራ እንጂ በሌላ አይደለም። እና ሙያ ያኮራል። ለማንኛውም ሰው ሙያ ነገር በጣም ይጠቅማል። ምንም ሰላሳይሽ ነው እራስሽ። ሺ ያው መሞከር ነው። በየሄድኩበት ይገርምሻል። ሙያን መሞከር ነው። አይ ደስ ይላል በጣም የፀጉር ስራ ደግሞ በጣም ደስ ነው የሚል። እኔ በጣም ነው የምወደው ስራው ነው። ቆይ ከድሮው ፍላጎቱ ስላለሽ ነው ወይስ አማራጭ ስላጣሽ ነው? አይ ፍላጎቱ አለ። እንዴት ፍላጎቱ አደረች። በቃ እንዲሁ ስዕቶችን ማሰማመር ደስ ይለኛል። ሰውን አሳምሮ መላክ በጣም ደስ የሚለኝ። ልጅ እያለሽ ፍላጎቱ ነበርሽ ወይስ እንደው ወደዚህ ህይወት ከገባሽ በኋላ ነው? ፍላጎቱ ነበረኝ ከመጀመሪያው። ፀጉር ቤት ሰድ ስሰራ የራሴን ፀጉር ስሰራ ደስ ይሉ ነበረ ሲሰሩ ባለሙያዎቹ ልጁኛ የተሰራ ማለት ነው። እና በጣም ነው የምወደው ሙያውን። አንድ ሙያ ደግሞ ወደሽ ከሰራሽው ትልቅ ደረጃ የሚደረስ ይመስለኛል። አለ ስ ባንቺ ህይወት ተሞክሮ እውነት ተሞክሯለሽ። ስ አንድ ነገር ሰው ገፋፍቶች ከምትገቢበት የራሴ ሲወስጥ ፍላጎት ሲሆን ነው የምትወጁና መጨረሻው የሚያምረው ና። እኔ ከልቤ ስለምፈልገው ስለምወደው ነው ውጤታማ የሆንኩት። እንግዲህ ከቃ ተከራይቼ ነው የሰራው ይሻለው እቃም ብዙ የተሟላ እቃም ሳይኖረኝ ነው ወንበር ብዙ ነገር ሳይኖረኝ ነው የጀመርኩ ስራና በፍቅር ስለሰራሁት ወድጆ ስለሰራሁት ነው ብዙ ነገር ከኔም አልፎ ለብዙ ሰዎች የትምህርት እድልም የማግኘት ስራም የማግኘት የደረሰው ብዙ ነገር የተቀየረው ህይወቴ ወድጆው ስለሰራሁት ነው እና እኔ አሁን ተማሪዎችንም እንደዛ ነው የምላቸው ሊመዘገቡ ሲመጡ ጀምሮ ሰው በገፋፋችሁ ሳይሆን እናንተ መረጡ። አሁን የሴትም ሰጥፍን ይኸው እንዴት ነው ያዋጣል? ሁሉም አይነት ጥያቄ ይጠይቁኛል። እኔ ግን እምለው ምንድን ነው ውስጣችሁ የፈለገውን ንገሩኝ ነው እምላቸው። አዎ እሚያዋጣው ውስጣችሁ ፈልጎት ስትሰማሩበት ነው፣ ከልብ ስሰሩት፣ ደስ ስብላችሁ ስሰሩት። ለመማርም አሁን እንዲህ በቤተሰብ ግፊት የሚመጡት እና ፈልጎት የሚማሩት አንድ አይደሉም። በቤተሰብ ግፊት መጡ፣ ይሰለቻሉ ሙያው ላይ እንትን የሆነ ጥላቻ ያድርባቸዋል። ደከመን ይላሉ። የመስራት ፍላጎት አይኖራቸው። ፈልገው የሚመጡት ግን እኛ ሳንናገር እራሳቸው በደብ ይሰራሉ። እንደውም ከኛ በላይ ፈጥነው ከኛ በላይ እኔ በላይ ናቸው። የኔ ተማሪዎች በመሰረት ማሰልጠኛ የከፈቱ ናቸው። ከተማ ውስጥ እንኳን እዚህ ባህር ዳር ውስጥ ሁለት ልጆች አሉ፣ ማሰልጠኛ ያላቸው የኔ ተማሪዎቹ ነው ማለት ነው። ሌላ ሀገርም እንዲሁ በጣም ብዙ ሀገር ሄደው የከፈቱ ከጸጉር ቤቶችን ማሰልጠኛ ያላቸው ተማሪዎች አሉ፣ የእኔ ተማሪዎች። ጸጉር ቤት ግን በየቦታው እየዞርኩም ጎበኛቸዋለሁ። አንዳንድ ጊዜ እንዴት እየሰራችሁ ነው እያልኩ አንዳንዴ ዞር አለውኝ፣ ከተማ ውስጥ ላሉት ማለት ነው። እና እንደዛ ወደውት ሲማሩ የነበሩት ውጤታማ ናቸው። ቤተሰብ ደግሞ በግድ የሚያመጣቸው ደግሞ ያው ሳይጨርሱትም ሊያቋርጡት ይችላሉ። ስለዚህ ያቋርጡት ሙያ ነገር በፍላጎት ቢሆን አሪፍ ነው። ይህኛውን ጎን እስኪ እንዴት ነው የምንስቀጥለው? ወደ ጎን ነው እንደዚህ፣ ወደ ታች አብሬ ወደ ጎን ነው እንደዚህ ሰራሽ። በጸጉር ቤት ያችን ከስድስት ወር መላለሽ ከዛ በኋላ እንግዲህ ዘጠና አምስት አመተ ምህረት ነው እንደዛ የሆነው። እኔም ልጅ ነበርኩ በዛን ሰዓት ሰው ባለቤት የትዳኑ ነበር የሚልኝ እኔ ባለቤት ያስላቸው ነበር። እና ከዛ ወደ አምስት አመት ሳልሰራ ቀረ። ሁለት ሺህ ሁለት ላይ ማሰልጠኛ ከፈትኩ። እስከዛ በጸጉር ቤቱ ቆየው። ቤሎ ምናምን ማከራይ ነበረ። አሁን ተውኩት እንጂ ቤሎ ማከራይ ነበረ። ከዛ ማሰልጠኛ ከፈትኩ።

እቁብ ጣልኩኝ። እቁብ ሲደርሰኝ ሌሎ አመጣውኝ። ማሰልጠኛ ቢኖርሽ ምናምን ይሉኝ ነበረ ደንበኞቼ። እኔ ደንበኞቼ በጣም ነው የምወዳቸው። ማለት እንደ አክስቶቼ ነው የሚያቸው። በጣም የእውነታቸውን የሚያማክሩኝ፣ የእውነታቸውን እንዲቀየር ይፈልጋሉ። የባሕርዳር ሰዎች ለእኔ በጣም ልዩ ናቸው በአጠቃላይ፣ እና እንደዛ ድጋፍ እየሰጡኝ ነው እዚህ ያደረሱኝ። እሺ፣ በእሱ በኩል ልቀጥላት ትንሽ ነው የቀረኝ ይሄ ነገር ሊወድቅብኝ ነው መሰል። የሚወድቅ ነገር ነው አይወድቅም። ፀጉሯ ስስ ነው። ስንቱን ባለሙያ አድርጋ መሰልሽ ስትይ ስትይ ሆነች። አዎ ፀጉሯ ስስ ነው። እጨርሳለሁ ቁጠባም እንደዚህ ነበረሽ ወይስ እንዴት ነው ብሩ የሚጠራቀምልሽ? ለምን መሰለሽ፣ በስድስት ወር ውስጥ ወዲያውኑ ያን ብር መለሽ። ከዛ በኋላ ደግሞ የተለያዩ ማሰልጠኛዎች እና ቁጠባ። ስትቆጥቤ ነበር ወይ ብሩ? እስኪ እንደው ከየት መጣ? ወዲያውኑ ጥርቅም ጥርቅም የሚለው ነገር እኮ ምጥል ነበር። ከዛ ደግሞ ቁጠባ፣ የሴቶች እድገት የሚባል የነጋዴ ሴቶች ማህበር አባል ነኝ። እሺ። ነጋዴ ሴቶች ጋር የሴቶች እሱን እየቆጠኩኝ ብዙ ነገር አግዞኛል። እሱ ቆጠበው የነጋዴ ሴቶች ማለት ነው። ማሰልጠኛ አስከፍት ኮምፒውተሮችን፣ ፕሪንተሮች ማሟላት ስለነበረብኝ ሌላም ሌላ እቃዎችን ለማሟላት ለማሰልጠኛ የሚሆኑ ሞጁሎቹን ብዙ ነገር እነሱን ለማሰራት ብር ያስፈልገኝ ነበረ እና ከነጋዴ ሴቶች ቆጥቤ ነበር ያን የቆጠብኩትን ተበደርኩ። በዛ አስፋፈው ማለት ነው። ሌላ የረዳሽስ ቤተሰብ ምናምን እንደዚህ ያለ ነው? ራስሽንሽ? ማንም የረዳኝ የለም፣ እግዚአብሔር ነው የረዳኝ። አሻንጉሊት ተጀመረ እዚህ ደረጃ ጠቀለል። እዚህ ደረጃ ለመድረስ ግን ያው እንትን ይፈልጋል። ለታ ማጠም፣ መጠቅለል ያው እያቀድም እንዳልሽ መያዝን ያስፈልጋል። አዎ አሃ። አሁን እስቶን ካንዶር በል ይሆናት ናት ወደ ተቋም ለማድረግ ሀሳቡ እንዴት መጣልሽ እያልኩሽ ነበረ አ ወደ ወደ ማሰልጠኛ ለማድረግ ያው ደንበኞችን ማሰልጠኛ ቢኖርሽ አንቺ ሙያ መያዝን እፈልግ ነበረ። ከዛ እኔም ደግሞ አዲስ ቢዝነስ ማግኘት መቀየር፣ ስለምፈልግ ሁለት ሺህ ሁለት ማሰልጠን ጀመርኩ። ፍቃድ አገኘው ማለት ነው። ጸጉርም ብቻ ነው ወይስ የሁሉንም ነው? በዛን ሰዓት ጸጉር ብቻ ነው የነበረ። ሁለት ሺህ ሰባት ላይ ደግሞ የወንዶችን ጨመርኩ። መቼም ከጸጉር አልወጣሽም፣ እሺ ከዛ አሁን ቆይቼ ደግሞ 2015 ላይ ደግሞ ፋሽን ዲዛይን እና ጥልፍ፣ ሜካፕ ሜካፕ አሰለጥናለሁ። በአሁኑ ሰዓት ዋን ባይ ዋይን ሜካፕ ኢንተርናሽናል የሆነ ትምህርት ቤት ተምሬ የመጣሁት በዚህ አመት፣ ሜካፕ እና ኢንተርናሽናል ትምህርት ቤት አዲስ አበባ ኢንተርናሽናል የሆነ ከውጭ የመጡ ሰዎች የሚያስተምሩበት ትምህርት ቤት አለ። እዛ ቃኘው የሚባል ማሰልጠኛ እዛ ሄጄ ተምሬ ሰርቲፊኬት መጥቻለሁ፣ በዚህ አመት ማለት ነው። እና ሜካፕ አሰለጥናለሁ የሜካፕ ፍቃድም አለኝ። የፋሽን ዲዛይን ነው፣ የፋሽን ዲዛይን ማሰልጠኛ አለኝ ማለት ነው። በአሁኑ ሰዓት እሺ። እዚህኛው እንደ እኔ ነው፣ የአሻንጉሊቱ ነው። ምን ሰራ? አሁን ከውያ መለባበድ ነው የሚሆነው። ምንድን ነው? እንደዚህ ስስ፣ ይሄ ስስ ይባላል። ይሄ ከውያ ይሄ ወፍራ ይባላል።

ቋችለም እንደዚህ አድርጌ ነው የምጠቀልል። ለማንኛውም ያ ጥሩ ነው። ከአንድ ወር በኋላ እዚህ ላይ በደንብ ስለዚህ በተቋም ደረጃ መጀመሪያ የሴቶችን ፀጉር ቤት ነው የጀመርሽ? ሌላ ምን ጨመርሽበት ቀጥሎ? ከዛ የወንዶችን። ቀጥሎ ምን ጨመር? ፋሽን ዲዛይን እና ሜካፕ። እስቲ ስን ደግሞ አሳይ። ታዲያ እነዚህ ልኩላ ለመግፋት የነበሩ ጊዜያቶች አስታውሽ? ያው በአንዴ አይደለም ሁሉም የሆነው ጊዜ ወሰቱ እያልሽ ነበር እና ወደ ስንት ዓመት ማለት ነው? አሁን አጠቃላይ አሰልጠኛ ከጀመር 15 አመት የራስሽ ፀጉር ቤት ከከፈት 15 አመት 20 አመት ማለት ነው። የወንዶች አሰልጠኛ ነው ትችያለሽ? አልችልም። ስለዚህ አሰልጣኞችን ቀጥረሽ ነው ማለት ነው። ይሄ አንዱ የሀያ ዓመት ጉዞሽ ነው ውጤት ነው። ገና ይቀራል ወይስ በዛ ታያለሽ፣ ይቀራል ገና። ወዴት ነው የምንሄድ? ቀጥሎ አሁን ወደ ፋሽን ዲዛይን ማሰልጠኛው፣ ጥልፍና ፋሽን ዲዛይን ማሰልጠኛው ነው። እሺ ቤት ነው። መቼ ተጀመረ ይሄኛውስ? 2015 ሁለት አመት ሆኖታል። እሺ 2015 ጀመርኩት። ከዚህ በኋላ ሰው ወዴት ነው የሚሄዱ? ከዚህ በኋላ ደሞ ያው ገቢዎች

እንግዲህ በዋነኝነት የፀጉር ቤት ባለሙያ ስለሆንሽ ስልጠናውን የምታሰለጠኝ እዛ ነው። ይሄኛውንም ቀጥረሽ ነው የምታሰሪው እና እንግዲህ ቀደም ሲል በተደጋጋሚ እንዳልነው ነው ሀያ ዓመት ቀልድ አይደለም እያልሽ ነበር። እና በእነዚህ ሀያ ዓመታት ውስጥ እንደው በህይወትሽ ላይ እዚህ ለመድረስ የነበሩ ችግሮች ምንድን ናቸው? እነዛን ችግሮች እስ እንዴት አድርገሽ ፈታሻቸው? ያው ብዙ ችግሮችን አልፍ ያለው እግዚአብሔር ይመስገን፣ እግዚአብሔር አሳልፎኛል። የነበረው ነገር ብር አልነበረኝም ቤተሰብ እዛ መዳ አልነበረ እንጂ የሚፈልጉ እዚህ ለእኔ ወረት መስጠት ምናምን አይፈልጉም የነበረ እና ማሰልጠኛውን ለመክፈት ራሱ በጣም ብዙ ጣውረድ ነው የነበረው። እሱን አለፍኩ። ከዛም በኋላ አሁንም ራሱ ያው የተወሰነ የህይወት ፈተና አለብኝ በአሁኑ ሰዓትም ግን የማያልፍ ነገር እግዚአብሔር ይሰጠኛል ብዬ አላስብ። ያልፋል ያልፋልና፣ ነገ ደግሞ ተገናኝተን እናወራዋለን ብዬ አስባለሁ። ያ ችግርም እያለብኝ እኮ በጣም ፈታኝ ነገር ነው የገጠመኝ፣ ግን እኔ ይህ ፈታኝ ነገር ገጠመኝ ብዬ ስራ አላቆምኩም፣ ወደኋላም አልልም። እስከ መጨረሻው ድረስ ነው የምታገለው ያለውን ችግር አሸንፋለሁ ብዬ የማስባለው። የሆነ ነገር ገጠመኝ ብዬ ከስራ ውጭ መሆን ድርጅቴን መዝጋት እንደዚያ አልፈልግም። እስካሁንም እየታገልኩኝ ነው፣ ለወደፊትም እንደገና እየበረተው እታገላለሁ ብዬ ነው የማስበው። ሌላው ደግሞ በተለይ ሴቶችን በነጻ ታስተምራለች የሚል ነገርም ሰምቻለሁ። ያው እንግዲህ በእርግጥ እንዲያረኩ እንዲያረኩ ብሎ ለመናገር ብዙም ደስ ባይለኝም ብዙም ማለት ይቀረኛል ብዬ ስለማስብ ነው ለእህቶቼ ድጋፍ ማድረግ ይቀረኛል ብዬ ስለማስብ ባለ ባለዋራ ደስ ይለኛል ግን ከቀበሌም ከቀይ መስቀልም ከተለያዩ ድርጅቶች ይመጣሉ በአመት ሶስት ልጆችን አሰለጠናለሁ በነፃ ማለት ነው እንዲሁም በግልም በቀበሌ ባይመጡም በግል በእውነት እየተቸገሩ መሆናቸውን ካረጋገጥኩኝ አሰለጥናቸዋለሁ ሌላውም ከቤተሰብ የሚያው የገጠር ስለሆነ ከገጠርም የሚመጡ ልጆችን ቤተሰብ አሰለጠናለሁ ማለት ነው በነገራችን ላይ ወንዶችንም አሰልጥን ያውቃለሁ። ሴቶችን ብቻ አይደለም፣ በነፃ አሁን፣ የጦርነቱ ጊዜ በፊት ከወልዲያ ተፈናቅሎ የሚመጡ ልጆች ነበሩ፣ እነሱን አሰልጥኛለሁ። የወንዶችን ሰልጥነዋል። አንድ ልጅ ከዛ ተፈናቅሎ ሁለት ልጆችን አሰልጥኛለሁ፣ ወንዶችም ማለት ነው። ሌላው በቀበሌ የሚመጡ ወንዶችን አሰልጥኛለሁ። ከነሱ አልፎ ለሌላ ሰው ሴ ስራ እድል ፈጥረው ሳያቸው በጣም ደሰታለሁ። ቢያንስ በትንሹ ሁለት ሰው እኳ አንድ ሰው እኳ ይቀጥራሉ። እንደው አነስተኛ ነው የተባለው እንጂ ከዛ በላይ ነው የሚሰሩ የኔ ተማሪዎች ነው። ስለዚህ እነሱን ሳይ በጣም ደስ ይለኛል። ሃይማኖት ደስ ይባላለሁ። እዚህ ጸጉር ቤት ስመጣ ስራውን መስራት ፈልጌ ነው የመጣሁት። እርግጥ ስመጣት ገንዘብ የለኝም ነበር ሳማከራት እሷ የለኝም ብር ስላት መሰልጠን ፈልጋለሁ ስላት እሺ ሰልጥኝ ችግር የለውም ብላ በነፃ ሰለጠነችኝ አሁንም የራሴን ጀምሬ እየሰራው ነው ያለሁኝ ከእሷ ጥንካሬ ተምር ያለው ጉልበት ተምር ያለው ቅንነት ተምር ያለው የሆነ ችግራችን የማሸነፍ አቅም አለን ብዬ እንትን ብያለሁ አሁን ተረድቻለሁ ም የሰው ልጅ ወድቆ አይቀርም የሰው ልጅ ይነሳል የሚለው ነገር ነው ለእኔ ትልቅ ጉልበት የሚሆነኝ እሷ በጣም ጠንካራ ሴት ናት በመንፈሳዊ ህይወቷን በጣም ጎበት ሴት ናት ብዙዎች እህቶቻችን አሉ እንደዚህ ቤት ውስጥ ዝግት ብለው የሚቆዩ ውስጣቸው መናገር የማይፈልጉ እነሱንም ወደዚህ ስታፍ እየመጡ እንትን ቢሉ ታግዛቸዋለች ብዬ ነው የማስበው። ልክ እንደ እኔ ማለት ነው። ሴቶች እና ህጻናት በቅርቡ ጎብኝተውሻል እና በምን አጋጣሚ ጎበኙሽ? ከትንሽ ተነስቼ እሷም እየደገፈችኝ በሀሳብም እየደገፈች፣ በነገራችን ላይ መሰራትም ድጋፍ ነው እኮ እኔን መርጣ መርጣ መሰራትም ድጋፍ ነው። ለእኔ ከገንዘብ በላይ እቆጥረዋለሁ የሀሳብን ድጋፍ እንደውም እና ከልጅነት ጀምሮ የምታገኝ ከስተመር የነበረች ሲስተር ጥቅደም ትባላለች። የነጋዴ ሴቶች ኃላፊ ናት የማህበሩ ኃላፊ ናት እሷ ነች። ጠቆመቻቸው ያው ስለምታውቅ እንዴት እንደምሰራ እሷ ጠቆመቻቸው። እና እምታጎበኙ ማለት መጥተው ሲጎበኙሽ ምን አሉሽ? የነበረች ስሜትስ ደስ ብሎኛል ማለት የሴቶችን በዓል እንድወድ አድርጎኛል። በነገራችን ላይ የሴቶች በዓል ቀኔ የነበረ እንዲናችሁ ብሎ ያለንበትን ቦታ መጥቶ ማየት ለእኔ በጣም ትልቅ ደስታ ነው። እንደገና በስሬ እንድበረታ አድርጎኛል። የጎበኙን ሰዎች አይዞሽ ምን ድጋፍ ይደረግልሽ ምናምን ያሉ ነገር በጣም ደስ ብሎኛል፣ ባይደረግም ደስ ብሎኛል። ለእኔ ምን ቃል ገቡልሽ? እንደው እንግዲህ የምትፈልጊውን ነገር የመስሪያ ቦታ ነው ችግር ብያቸዋለሁ። ይህን ያህል አመት ሰርቻለሁ፣ መስሪያ ቦታ አላገኘሁኝም። የመስሪያ ቦታ ነው ችግር ብያቸዋለሁ። እንግዲህ እሱን ሞክራለሁ ሄዳለሁ ብያለሁ ለሴቶች የምታስተላልፈው ምን መልእክት አለሽ? ለምሳሌ በተለይ በአጭር ጊዜ ውስጥ መለወጥን በአጭር ጊዜ ውስጥ ሀብታም መሆንን ምንም አይነት ችግር ሳይደርስባቸው ትልቅ ደረጃ መድረስ የሚፈልጉ እኔን ጀምሮ በርካታ ሴቶች አሉና ለእነሱ የምታስተላለፊው መልእክት ይመላል። ለሴቶች ሴቶች የማስተላልፈው መልእክት ምንድን ነው? አንድ ነገር ዝም ብሎ ብድግ ብሎ የሆነ ነገር ሊገኝ አይችልም። የቤተሰብ ጥገኝነትን ማሰብ አያስፈልግም። ራሴ ሰርቼ ቀየራለሁ ብሎ ጠንካራ ሀሳብን ማመንጨት ያስፈልጋል። ጎበዝ መሆን ያስፈልጋል ነው የምለው። ሁሌም ቢሆን ሰው ከሰራ ያገኛል። በቃ መስራት ነው። ምንም ነገር ይስሩ። እራሳቸውን በማይ መጥፎ ቦታ በማይከት መንገድ ሄደው ይስሩ፣ ይቀየራሉ ብያምናለሁ። እንደገና ደግሞ በገንዘብ ለማግኘት ለመቀየር ደግሞ ትዕግስት ያስፈልጋል። መታገስ ግድ ነው። በአንድ ጊዜ ያገኛለሁ ካሉማ ከባድ ነው። እንዴት ነው እንደዛ አይሆንም። ቀስ ብሎ ነው የሚሆነው እየሰሩ እየታገሱ እየታገሱ ነው። ብዙ ብዙ ችግር ይገጥማል። በተለይ ሴት ሆነሽ የሚገጥምሽ ነገር ብዙ ነው። ያን ሁሉ ለማለፍ ጠንካራ መሆን ያስፈልጋል። ቶሎ ተስፋ መቁረጥ አያስፈልግም። እጭ እዚህጋ የማላቆመው ብሎ የጀመሩትን ነገር ማቆም እሱ ተገቢ አይደለም። እስከ መጨረሻ ነበረህ እጭ ብለሽ ስ እኔ ባቆምበት የነበረው ጊዜ አልፋው በዚህ መቸው አታቆም አላውቆሙ ይቀጥላለሁ ገናገና አፍሪካ ሳርከብት አላውቆሙ ወደፊት ምን አሰበችው የሾ እርቄት ላይ እናገኛት። እንግዲህ ወደፊት እንደ እግዚአብሔር ፍቃድ በቃ ጋርመንት እንዲኖር ይፈልጋለው፣ ልብስ ማምረቻ እንዲኖር ይፈልጋለው። እግዚአብሔር ፍቃድ ከሆነ እሱን ነው መስራት ምንፈልገው። አመሰግንሻላለሁ። መልእክትሽን እንግዲህ እኔን ጨምሩ ሌሎች በቴሌቪዥን መስኮት ምንትዋብ ፕሮግራም የሚመለከቱ በርካታ ሴቶች አሉ። እና እሱን መልክትሽን ይውሰዱ። በተለይ ምን እንደወሰድኩት ልንገርሽ፣ ረዥም አመት ቢፈጅብኝም ያሰብኩት ደረጃ እደርሳለሁ። መታገል አለብን። እዚህ ላይ ላቁም ተብሎ አይቆምም። ያልሽውን ወስጃለሁ። እሺ አይዞሽ በርቺ እንላለን። ወደፊት ደግሞ በፋብሪካ ደረጃ የምታቋቁ ስታቋቁሚ ደግሞ እንደዚሁ ብቅ እንላለን። አብሬሽ ስለነበርኩ ደስ ብሎኛል። እግዚአብሔር ይስጥልኝ። አመሰግናለሁ። እሺ እኔም በጣም አመሰግናለሁ። የተከበራችሁ ተመልካቾቻችን፣ ዛሬ ምንትዋብ ፕሮግራማችን ከወጣት የሽወርቅ ጋር ያደረግነው ቆይታ ይህንን ይመስል ነበረ። እንግዲህ በጣም ጀግና በተለይ ሴቶች ቀን ሲከበር በተለያዩ ኃላፊዎች የተጎበኘች እና ጀግና የተባለች ሴት ነች። እኛም በቦታው ተገኝተን የእውነት ይህንን አይተናል። እንግዲህ በሁለት መቶ ብር መነሻ ነች አይደል የሽወርቅ? አዎ እ ዛሬ አይገለጽም። ዛሬ እንግዲህ የተለያዩ ማሰልጠኛ ባለቤት እንዲሁም ደግሞ አሰልጣኝ ሆናለች ማለት ነው። ሴቶች እኔን ጨምሮ ጥሩ ነገሩን እንውሰድ እያለን የዛሬውን ፕሮግራማችን እንቋጫለን። ስለተከታተላችሁን እናመሰግናለን። ጤና ይስጥልኝ። እንልቀቅላቸውና ወደ ቢሮ እንሄድ። እሺ፣ ስለዚህ ይሄንን ልብስ ጨረስኩ አይደል? አዎ። ለፀጉር ቤት ብቻ ነው የሚሆነው? አዎ። እሺ፣ እሺ።